በቤታየውም ሆነች እየወዳብ ስለተሳደቡ ለአንተ ጀስቲፊኬሽን ሊሆን አይችልም። ኦርቶዶክስን ለመስደብ፣ አባቶችን ለመስደብ ጀስቲፊኬሽን አይሆንም፣ ሊሆን አይችልም። ሆ ለምን መሰለ፣ ቤታየ ፓስተር ቆለጥ ብላ ተናገረች ነው። ፓስተር እኔ አንድ ፓስተር ለምሳሌ፣ አንድ ፓስተር ልጥራለ። እዩ ጩፋ ፓስተር ነው፣ ወይንም ደግሞ ዮናታን ፓስተር ነው። ዮናታንን ፓስተር ቆለጥ አልኩት ማለት መላው ጴንጤውን ፓስተር ቆለጥ አልኩት ማለት አይደለም። ቢግን አንድ ነገር መራ ዮናታንን መናገር ትክክል አይደለም። ያስኬዳል አባባ ላይ ዮናታንን እንደ ፓስተር ምንድን ነው ስህተቱ ብለህ መከራከር ትችላለህ። አንተ ግን ምንድን ነው ሃይማኖትን ነው መንካት የጀመርከው? ሃይማኖቱን ኦርቶዶክስን ነው። ዓለም ላይ አለ ዓለም ላይ የነጮች ኢትዮጵያዊ ምን ከበር ማድረጉ ለማንም አይጠቅምም። እውነቱን ነው ከበር አንደራል እውነት እንነጋገር፣ ቢባል በወንጌልና ለሃይማኖቱ በመቆም ሌላው የተሻለ ነው። በተግባር ነው ማውራት አንደራል። እኔ ነው እዚሁ ስለ መጽሐፍ ቅዱስ እናውራ እኔ እቺ ልጅ ፓስተር የምትለው ታቁም። እኔን መሳደብ ትችላለች። ፓስተር የሚለውን ስም ግን ታቁም። እኔ ፓስተር አይደለውም ብዬ ከወር በላይ አውርቻል። ኖባዲ ሆነ ማንም መስማት አልፈልግም። ኦርቶዶክስ የተባለ አንድ ሰው መስማት እኔ መስደብ ትችላለች። ፓስተር ግን አትበል እያልኩ ደጋግሜ ደጋግሜ ተናገርኩ። ምን ማድረግ እችላለሁ? ከዛ ሄዳችሁ ጻፉለት ነው ምትለው። እሷ ብቻ አይደለችም። እሷ ብትሳደብ ግ ደጋግማ ምንድነው ምትለው ሄዳችሁ እኔ አሁን ወንጌል ማድረግ ለሰባበቀው ስምንት ሄዳችሁ ጻፉበት። ፓስተር ቆለጥ እያላችሁ እኛ ወንጌል እያወራል ፓስተር ቆለጥ እያላችሁ። አሁን የቤታዩ ደጋፊዎች ለምሳሌ የቤታዩ ደጋፊዎች ኦርቶዶክስ ይወክላሉ ወይ? በምን አስረዳኝ እሱን እንደምትወክል ቁጭ ብላ ጠየቀኝ፣ አይደል እየመለስኩ ነው። የተለየ አባቶች መጣው ቤተክርስቲያንን እናሰራ ቤተክርስቲያን እንዲናርግስባት ቁጭ ብላዛ ከነ መማር ጋር ሆና ገንዘብ ታሰባስባለች። ሪፕሬዘንት ባታረገ ኦርቶዶክስን አታረገው ነበር። እኔ አይመለከተኝም ስለ ኦርቶዶክስ ወጥል ማንም ጠርቶ ገንዘብ እንድታሰባስብ አያረጋት አንተ ገንዘብ ያደርጋለች። አንተ እኮ ገንዘብ አሰባሰብኩ ለገዳም አልክ እኮ እዚሁ አንተ ሪፕረዘንት ማለት ነው። አንተ ዮኒ ማኛን የኦርቶዶክስ ሪፕረዘንቲቲቭ ነህ ተብሎ አንድም ሰው ጠርቶ አያውቅም። ለምን ማንንም ጠርቶ ነው? አባቱ ነው ነው እንደዛ የት ሄደ? ማነው ሄደ? ማን ሄደ የደወለለት? ኦርቶዶክስ ለሁለት ልትከፈል ስትል እኔ ቤት እየተሰበሰብን በየቀኑ ጥቁር ለብሰን እያንዳንዳችን እንዳትከፈል አድርገናል። ሚስጥር እያወጣ በየቀኑ ኢንፎርሜሽን እየተጋደልኩ ማለት ነው። አይ አይ ሁለተኛ ኮንሰርት የሚባል ነገር ነው ማውራ። በኦርቶዶክስ ኮንሰርት እንዴት አንድ ኮንሰርት ይደረጋል? በምን ቀን? በፋሲካ ቀን? በክርስቶስ ልደት ቀን በገና ቀን በምን እንዴት ኮንሰርት ይደረጋል? እያል ሩዋንዳ አድርጊያ አስቆንኩት እኔ ነኝ ለኦርቶዶክስ ኖቹ ኖ ኖባሪ ስለዚህ ሪፕሬዘንት እናደርጋለን። በምን ጻራው ጻራ አሁን እናደርጋለን። ባላደርግ አላደረኩም ነው ማለት ስለዚህ እሷን ቤተክርስቲያን እሱ ነው ስህተት እንደሆነ ላስረዳ፣ ስህተት እንደሆነ ላስረዳ፣ ያልከው ነገር ስህተት እንደሆነ ላስረዳ። ለምሳሌ ኦኬ ቴንክዩ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ዮኒማኛ ከአመት በዓል በኋላ ኮንሰርት የሚሰሩ ዘፋኞችን ተቃውምልን ብላ አላከችም። ትቢግን ውዝ አንድ እያዘልኝ፣ ቆይ ሁለተኛ ገንዘብ አሰባስብልን ብለው ያሉ አንተ የሃይማኖት ተወካይ ነህ፣ አንተ የኦርቶዶክስ ምሳሌ ነህ ብለው ሳይሆን ሶሻል ሚዲያ ላይ እውቅና አለና በእውቅና ሰዎችን ሚዲያ ላይ ስለምትሰበስብ ያንተን እውቅና እንጠቀም አሉ እንጂ። ማነው ኮሜዲያን እሸቱ ለእስላሞች ቤተክርስቲያን መስጊድ አሰርቷል ግን የሙስሊሞች ሪፕሬዚንቴቲቭ አይደለም። ም ግ አንተም በሶሻል ሚዲያ ያለን እውቅና ተጠቅመ ቄሶችና አባቶች መጥተው ቢጠይቁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውክልና ሰጥተው አይደለም። ለቤታየውም አልተሰጠም ለአንተም አልተሰጠም። በአረም ላይ ምንድነው አሁን ቁም ነገሩ? አንተና ቤታየው የግል ጸባችሁን ቤተክርስቲያን ላይ ለምንድን ነው የምትከተው? መነኩሴ እንደዚህ ብዬሽ ተሳድቤያለሁ። ለምን የግል ጸብ ትለዋለህ? መነኩሴ ስን ወዴት ይሄዳል? ወደ እምነት ይሄዳል። ማስተዋል ማለት ያህል ሳይሆን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብራቸውን መላእክቶችን ክትየውዱስብኤልውተ ትወስዳለህ። እዲ ብአምምን ቻሌንጅ አርገኝ ስላልከኝ፣ ስለዚህ የሌላ ታውራ መጀመሪያ ማወቅ አለብን። መላእክቶች የመጽሐፍ ቅዱስ እንጂ የኦርቶዶክስ አይደለም። ከየት ነው የምታመጣው? ቅዱስ ገብርኤል የእግዚአብሔር መልአክ ነው፣ የአንተ አይደለም። ዮኒ ተረጋጋና፣ ይሁን እኔ እናንተ የምናወራው ምን መሰለህ፣ እኔ አንድ ነገር መማር አለብህ ዮኒ። እኔ እኔ አት ሊስት አይ ነው ዩስ ፎር ሎንግ ታይም አይደል? አውቃለሁ፣ ጓደኝነትም አለን፣ ብዙ ነገር አውቃለሁ። ሶ እኔ ተሬፑቴሽን ያለው ይሄ ፓተርን ያለው ስህተቶችን እየደጋገምክ ስትሰራ ዝም ብዬ አስመስዬ ወይ እንደነ ሌሎች እንዳንተ ጓደኞች አስመስዬ ኦርቶዶክስን ስሰድብ፣ ሌላውን ስሰድብ ዝም ብል ላንተ ነው ጥፋቱ የሚሆን አይደለም ስለዚህ ምን መሰለህ፣ አንተ አንድ ሚሊዮን አካውንት ተዘጋብህ ከዚህ በፊት በምን ሙስሊሞችን ሰድበህ። ኦርቶዶክሶች የዛን ያህል ቁጣ ስለሌላቸው አንተ ሊያዘልባቸው፣ ምን መሰለህ የሙስሊሞችን ቢሆን እውነትን መመለስ ስላልቻሉ ደስ አሁን ደስባ አያስከ ኮስት አየህ፣ አንተ መጫጫው እንጂ የምታየው ጥያቄ መጠየቁ ያናደዋል። ኦርቶዶክስና ሙስሊም መጠየቅ አትችልም። መጠየቅ መብት ነው ዮኒ፣ መጠየቅ አንተ እኮ ሃይማኖትን ኢንሶልት እያደረክ ነው ኤቭሪ ሲንግል ዴይ ዮኒ። ሃይማኖትን መጠየቅ ዮል አዳምጠኝ፣ አዳምጠኝ፣ ሃይማኖትን መጠየቅ፣ ሐሳብን ማውጣት እኔ ደስ ነው የሚለኝ ይላልአዳምጠበጨዋ ደንብ ኦርቶዶክስን መተቸት ኦል ዴይ ሎንግ መተቸት እችላለሁ። አሁን አቡነ ጳውሎስን በሚያስጠላ ነገር ጠራቸው። አዳምጠኝ እኔ አቡነ ጴጥሮስን ወያኔ ነው ብዬ ተጣርቻላ። አምጣ መረጃ ካለ መረጃ መረጃምታ ካልኩኝም ደግሞ የፖለቲካል አፈሌሽን አላቸው ሰውየው ከቲፒኤል ጋር ነበራቸው። ትክክል ግን አባትነታቸውን አላቆቆይ አላቸው። አዳምጠኛ ክብር በክብር ነው ማውራቸው። ለምሳሌ ስቲል አባት ናቸው። የሚገባቸው እል ስተታቸውን እናገራለሁ፣ የሚገባቸውን ክብር ደግሞ እጠብቃለሁ። ገብቶሃል? አባባሌ አባትነታቸውን አከብራለሁ። አሁን የኦርቶዶክስ አባት ሆኖ ስተት ከሰሩ የስተት ነው እላለሁ በጨዋ አደም እንደ ኢትዮጵያዊ ጨዋ አለ። የጴንጤ ሲሆን ግን አታከብር ማለት ነው? የጴንጤ አባቶች ናቸው የጴንጤ መከበር ይቻል። ለምን አይከበርም? አዎ ገብቷል። የጴንጤ ሲሆን እዩ ጩፋም ሆነ እነ ዮናታንም ሆነ እነ ሌሎቹ ማንም የሚያከብራቸው የለም። ምንድነው አሁን? በኦርቶዶክስ አባት የተባሉት ተከባሪ ናቸው። በኦርቶዶክስ ማንም አይነቃቸው። በጴንጤ ስትመጣ ግን ማንም እየተነሳ የጴንጤን ወንጌ ላይ ያፈርጣል። ጠያቄ የለም። እዩ ጩፋ በመተቸቱ ቅር አለ። ለምን መጋቢ እኮ ነው ዩቹፋ አጭበርባሪ ፓስተር ነው። እንኳን እኔ ሁሉም ጴንጦች ይ በቃ አቡነ ማትያስ አጭበርባሪ ነው ብለህ እንዳይሰማ እንዳይሰማ መረጃ ምጣ። ምን አገባ? መረጃ አቅርብ አለ ስጥ። አንድ ካድሬ ህወሓት ካድሬ ውጭ እንድታከም ተብሎ ከቤተክርስቲያን ገንዘብ እንዲወጣ ፈርመዋል፣ ለፖለቲከኛ የታለ? ማስረጃው አምጣው። ምን መሰለን፣ እኔ እሳቸውን እንደዚህ ናቸው ካልክ ማስረጃ ማምጣት አለብን። እስሜር ይሆናል። አሁን እሳቸውን ስም ማጥፋት ይሆናል። አንተ እዩ ጩፋ ግን ሲያጨበረብር በቪዲዮ አለ ነው፣ ሲዋሽ በቪዲዮ አለ ነው። እያንዳንዱ ፕሮፊት አደርጋለሁ ወይንም ደግሞ ነብይ ነኝ እያለ የሚተነብየው እያለ የሚተነብየው ትንበያ የሚዋሸው ውሸት በቪዲዮ አለ። ተክለ ሃይማኖት ያለው ልክ ነዋ።

ይቅርታ አልጠየቁም። የሰራሁት ምክንያት አለኝ ብሎ ምክንያቱን አዘረዘረ ብሎ ነበር። ግን አቡነ ጴጥሮስን ያልኳቸው በትግራይ ጦርነት እንደግፈው ነበር አለ እና ለዛ ነው። ሁለተኛው ደግሞ ገዳም የትግራይ ህዝብ የአማራ ህዝብ እየተራበ እንዴት ገዳም በቃ በዚህ ነገር ላይ ስላገዝከን ተባረክ ብለው እኔ የሚቀርታ ጠይቄ እዛ ላይ አባቶች ስለሆኑ አክብሬ አዋተን ነው ተለያይ። በሱ ተናዶ ነው ቪዲዮ የሰራ። ለምን ይዋሻል? የታቦቱን ደግሞ የሆነ ለማስረዳት ሞከረ። ስህተት ነው እንደ ኮሜዲ ላደረገው ነው ምናምን ብሎ ሊሸውደኝ ሞከረ። ለማጣ ሊሸውደኝ በላይ ተናግሬ ያለው ስለ ቤታዬ ወይስ እኔን መስደብ ይቻላል ፓስተር ግን አትበይ። ደጋግሜ ሜ ተናገር ያለው ህዝቡ ስላለኩ አሁን ችግሩ ምን መሰለህ? እኔ ጋር የሆነች ፖለቲካ ተናደውብኛል። የትኛው ፖለቲካውም እንደምታውቀው በአማራው ከሄድ ፖለቲካውም ክርስትናውም አንዱ ሆኗል። በአሁኑ ሰዓት የሚናደዱት በዛ እንጂ ምንም የተለየ ነገር ተፈጥሮ አይደለም። ምንም የተለየ በሁለቱ በሁለቱ አምኛለሁ በሶስተኛው ግን በሁሉም ይቅርታ አልጠየቅኩም ማለት እንደ ቀልድ እያዝልኝ የዮናስ እንደ ምር እያዝ የእኔ ግን እንደ ቀልድ ነው። ጫማ ብላ በለው የጫማ ቆዳ